በነገራችን ላይ በብልጽግና መድረክ አንዴ ሳይሆን ከአምስት ጊዜ በላይ እንዴት ፕሮፌሰር ብርሃኑ የትምህርት ሚኒስቴር ሆነው ይመራሉ፣ እያበላሹት ነው ለፓርቲያቸው አቋምና አላማ የሚል ክስ ነው እኛ ጋር ያለባቸው። ምስጋና የለባቸው ለስራቸው ባላቸው ታማኝነት እናከብራቸዋለን። ስለሚጨቀጭቁም ደግሞ አይመ الحمد لله رب العالمين وصلى الله وسلم على نبينا የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዚዳንት፣ የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚዳንት፣ የተከበራችሁ የኡለማዎች ስራ አስፈጻሚ ኮሚቴ አባላት እና ሰብሳቢ፣ የተከበራችሁ የሙፍቲዎች አባላት የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ ኮሚቴ አባላት፣ የተከበራችሁ የሚዲያ ባለቤቶች፣ እንዲሁም የተከበራችሁ በዚህ መስኮት የምትመለከቱን መላው ዜጎቻችን ሙስሊሞች፣ በሀገር ውስጥ የምትገኙ፣ ከሀገር ውጭ የምትመለከቱን በያላችሁበት የአላህ ሰላምታ እንደደርሳችሁ አሰላሙ አለይኩም ወረሐመቱላህ ወበረካቱ። ውድ ወንድሞቻችን፣ ዜጎቻችን ዛሬም እንደወትሮ ከእናንተ ጋራ መገናኘት የፈለግ የፈለግነው እጅግ በጣም የምንወደውና የምንተገብረው እውቀታችን የምንቀስምበት አትን የነበረውና በዚሁ በቀና መንግስታችን በለውጥ መንግስታችን ያገኘነው እድል በቁጭት ለመከታተልና ለመጠቀም ለመተግበር እየተቀበአልንበት እንቅፋቶች በይ ጊዜ ስፈራረቁብን የነበሩና በትዕግስት በመቻቻል በምለው መቻቻል ድሯን ቃል ትተን ነበረ። በዚህ በለውጡ መንግስት መቻቻል ማለት ትርጉሙ ለናንተ መተርጎም አያስፈልግም። አንዱ ሸካሚና አንዱ ተሸካሚ ማለት ነው። ያ የለም ወቅቱ የእኩልነትና የሙሉ መብት መጠቀም ስለሆነ፣ ሆኖም ግን በትምህርት ሚኒስቴር በኩል የሚመጣብን በመቻል ነው ያሳለፈ እኛ እንደ ሙስሊም እንደ ኢትዮጵያ ሙስሊሞች የት እንደነበርንና ከየት እንደመጣን ምን ስንባል እንደነበርን ሁሉ ሁላችንም ወደኋላ ስንመለከት እናስታውሳለን። ያለፉትን እናስተውሳለን። ቁስሎች እንድንነካቸው አንፈልግም። ያለፉትን ቁስሎች እንዲያስታውሱንም አንፈልግም። ምክንያቱም የለውጡ መንግስት መድኃኒቱን ሕክምናውን ይዞ መጥቶልናልና በክቡር ጠቅላይ ሚኒስትራችን የሚመራ መንግስት መድኃኒቱን ይዞ ስለመጣልንና መብቶቻችን ቀን በቀን እየተጠቀምንበትና እየተከበርንበት ባለንበት ወቅት በትምህርት ሚኒስትር እየተደረሰብን እየተደረገብን ያለን ከትምህርት ገበታ እንድንባረም ተባረናልን ተፈንቅለናል። ሴት ልጆቻችን ለወደፊት ሀገር ትመራለች ብለን የምንጠብቃቸው ጥሩ ውጤት ያመጡ ሁሉ ከፈተና ገበታ ተባራለች፣ ተፈናቅላለች ከትምህርት ገበታ መፈናቀል ብቻ ሳይሆን መብታቸው ተረቆ በአንዳንድ ስላምጣል አስተማሪዎች ሻሻቸው ከራሳቸው ከጭንቅላታቸው ተነጥቆ በጫማ ተረግጠዋል። እያየን እያወቅን መቻል የምችለውን ይዘን መቻቻል የምንለው ሌላ ቦታ ቀርቶ እዚህች ላይ ችልን ዘመናትን አሳልፍናል። ሰላት ቦታቸው ላይ የከብት አዛባ ሰብስቦ ተጥሎባቸዋል። እያየን ለመቻል አሳልፍናል ሁሌ ከትምህርት ገበታቸው ሴት ልጆቻችን ሸቃቸው አስገደዳቸው ሂጃብ ምክንያት ከትምህርት ገበታቸው ስፈናቀሉ እያየን እየሰማን፣ አቤቱታ እየጎረፈ ህዝቡ እየለቀሰ፣ ብቸኛ ተቋማችን ነውና አቤት እያሉ ጆሮ ዳባ ሆነን እስኪ ሰላም ይበልጣል። በዚህ በተለይ በቀና መጅሊስ መንግስታችን ላይ አጀንዳ በፍጹም መፍጠር አንፈልግም፣ እንዲፈጠርም አንፈልግም። ብዙ ደስታዎች፣ ብዙ ለውጦች፣ ብዙ እድገቶች እያየን ነው። እናግዝ በምን ሌሎች በፈጠሩት ምክንያት መንግስታችን ላይ አጀንዳ ላለ መፍጠር ችልን ዛሬ ደርሰናል። የእኛ ትዕግስት ሄዶ አሁን የሸሪዓ አልባሳቶቻችን እንድናወልቅ በኢፋ በአደባባይ ታውጆብናል። በዚህ ምክንያት ደግሞ ከትምህርት ገበታ ሙስሊሙስ ህብረተሰብ ድሮ በአጼዎች በተለመደ መልክ እንድፈናቀል ቋንቋውን አዙረው አፉን አዙሮ መቶብናል። ድሮ ታችኛው ሳፍተፍከ ከተመቀበሉ እንኳን ስም እንድቀየር ይገደዳል። ሁላችሁም ታውቃላችሁ። አውያ ስቀርና እኩልነት መተዋል በምንልበት ሰዓት አፉን ቀይሮ ማንኛውም ሴት ሙስሊም ሂጃብዋን ለብሳ ሂጃብ ስንል በነገራችን ላይ ንቃብና ሂጃብ ብሎ የሚለዩ ሰዎች አሉ። ማን ነው የለየላቸው? ይጎኛ ድርሻ ነው። ይሄ ሂጃብ ነው፣ ይሄ ንቃብ ነው። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለያላቸው? ባለሙያት አለ? የትኛው ሸሪዓ ፍርድ ቤት ነው የትኛው ደግሞ መጅሊስ ነው ንቃብና ሂጃብ ለይተው የሰጣቸው? ከየት እንደሚያመጡ አናውቅም። የራሱ ጣልቃ ገብነት ነው። ህጃብ ፈቅድና ንቃብ አንፈቅድን ህጃብና ንቃብ ምንድነው ትርጉሙ? ህጃብ ምንለው እኮ አጠቃላይ ሁለመናውን የምሰትር ማለት ነው፣ እንደ ሸሪያ አባባል። በዚህ ምክንያት ዛሬም አሁን ቀይሮ የመጣብንን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ብቅ ብለናል። ምክንያቱም እርግጠኛ ነን መንግስታችን፣ ሙሉ ለሙሉ መብታችን አክብሮ አስከብሮልን በአለንበት ሰዓት በአንድ ሴክተር፣ በሁለት ሴክተር የምደርስብንን ግፍና ጮኮና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ ወዳለሁ። ይህንን ስንል ትምህርት ሚኒስቴር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለገ የሚጫወትበት አጋጣሚ አንፈቅደውም። ይህንን ስንል ትምህርት ቤታችን የተከበረ ፖሊሲዎች የተከበሩ የትምህርትን ፖሊሲ ሙሉ ለሙሉ ስንቀበል ከሸቃጭን ጋራ የማይሄዱትን የምንቃረኑትን በፍጹም የማንቀበልና ለማስተካከል የምንታገል መሆኑን እየገለጽን፣ ትምህርት ሚኒስቴሩም ይሄንን አውቆ ከዚህ በፊት የነበሩት የትምህርት ፖሊሲዎች የተቀየሩ መዓት እያሉ ሂጃብን ወይም ንቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳ ነው ለምን ሌሎቹን አስቀይረዋልና ይሄ ሌላ መልእክት ያለው ስለሆነ እኛ ኢትዮጵያ ሙስሊሞች ፍጹም ሰላም ወዳጆች ፍጹም ሰላም አክባሪዎች ፍጹም ሞ? የመንግስታችን አላማ ተቀባዮች መሆናችን እየታወቀ በተለይ በዚህ ሰዓት ይሄ አጀንዳ መነሳቱ ለምን እንደተፈለገ መንግስታችን ወደ ምርጫ ፊቱን መልሶ እያስተባበረ ባለበት ይሄ አጀንዳ ሆኖ እንድነሳ ለምን እንደተፈለገ ራሱ አናውቅ። ምርጫችን ለወደፊት በሰላም፣ በፍቅር፣ በክብር ያለ ጫጫታ እንዲያልቅ ስለምንፈልግ ማንኛውም አጀንዳ ከምርጫችንም ጋራ ማለት ምርጫችን ስንል ኢትዮጵያ ብሔራዊ ምርጫ ማለታችን ነውና ልክ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ሰላማዊና ፍትሃዊ የሆነ መልኩ ምርጫውን እንደጨረሰ ሁሉ የመንግስታችንም ከዛ የባ በበለጠ መልኩ በሰላማዊ መልክ እንዲያልቅ ስለምንፈልግ ማንኛውም አጀንዳ እዚህ መሀል ስለማንፈልግ ትምህርት ሚኒስቴር ከዚች ሰዓት ጀምሮ ልጆቻችን በሰላም ትምህርት ቤታቸው ገብቶ ተምሮ እንዲወጡ ያስተላለፈውን መልእክት እንዲመክን በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ለመጠየቅ ወዳለሁ። ይህን እስከ መጨረሻ ተከታትሎ የሚያስጨርሱ አስራ ሰባት አባላት ያሉበት ግብረ ኃይል ወይም ኮሚቴ ከሁሉም ባላድርሻዎች የተውጣጡ የተዋቀሩ መሆኑን በዚህ አጋጣሚ ልገልጽ ወዳለው። ይህንን ተከትሎ ማንኛውም ሕገ መንግስታችን ተከትሎ ከዛ ውጪ የሙስሊምን መብት እጋፋለሁ ብሎ የሚያሻጥር ካለ አሻጥርነቱን የማንቀበል መሆኑን ለጊዜው ለጋም ለመግለጽ እወዳለሁ። አመሰግናለሁ። በተረፈም ሙሉ መግለጫውን እንዲያነቡልን ለተከበሩ የሥራ አስፈጻሚ ኮሚቴ አባል ዋና ጸሐፊ ተወካይ

የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በጠቅላይ ምክር ቤቱ ማቋቋሚያ አዋጅ ቁጥር 1207 ህዝባን 212 እና በህገ መጅሊስ 2015 በተሰጠው ስልጣን መሰረት ማንኛውም የመንግስት አካል የሚወስናቸው ውሳኔዎች እና የሚፈጽማቸው ተግባራት የህዝበ ሙስሊሙን ሃይማኖታዊ መብት የሚጋፉ ወይም የሚጣረሱ መሆናቸውን ሲያረጋግጥ የእርም ወይም ማስተካከያ እንዲያደርግ የማድረግ ሙሉ ኃላፊነት ተሰጥቶታል። በዚሁ መሰረት የህዝቡ የብዝሃ ሃይማኖት ባለቤት የሆነችው አገራችን ኢትዮጵያ በልዩነት ውስጥ ያለ መከባበርና መደጋገፍ ተምሳሌት እንደሆነች እና ይህም ልዩ ውበቷ መሆኑን ይታወቃል። እንደ መንግስት ይህንን ሴት በመጠበቅና የህዝቡ የህዝበ ሙስሊሙ ለልጅ ጊዜ ሲጠይቃቸውና ሲታገልላቸው የነበሩ ጥያቄዎች እየተመለሱ መሆኑን እናምናለን። ቀሪ ያልተመለሱ ጥያቄዎች እንዳሉና እነዚህም በአላህ ፍቃድ ወደፊት እንደሚመለሱ ተስፋም እናደርጋለን። በተጨማሪም በመንግስት በኩል ከመቼው ጊዜ በላቀ ሁኔታ ከህዝበ ሙስሊሙ መሪ ተቋም ጋር ተግባብቶና ተናቦ አመርቂ ስራዎችን እየሰራን እንገኛለን። ለዚህም ለክቡር ጠቅላይ ሚኒስትራችን ዶክተር ዓብይ አህመድና ለመንግስታቸው እንደተለመደው ሁሉ ከልብ የመነጨ ምስጋናችንን እናቀርባለን። ነገር ግን በተለያዩ ጊዜያት በትምህርት ሚኒስቴር በኩል የሚወሰኑ ውሳኔዎች፣ የሚወሰኑ እርምጃዎች እና እየተወሰኑ ያሉ አቋሞች የህዝበ ሙስሊሙ መብት በእጅጉ የሚጋፉ ሆኖ አግኝተናቸው እነዚህ ድርጊቶች ከጊዜ ወደ ጊዜ ይሻሻላሉ፣ ከመሪ ተቋሙም ጋር በውይይት ይፈታሉ በሚል በትዕግስት ብንጠባበቅም በተለያዩ ጊዜያት በክቡር የትምህርት ሚኒስትሩ በኩል እየተወሰዱ ያሉ የተናጠለ እርምጃዎችና የተያዙ አቋሞች የህዝበ ሙስሊሙን መብት በእጅጉ የሚጡቱና በተጨባጭ ከኤፌድሪ መንግስት አቋም የተለየ ሆነው አግኝተነዋል። እነዚህም አንደኛ፣ የሙስሊም ሴት ተማሪዎች የእምነት አለባበስ ወይም ሂጃብ ለብሶ የመማር መብት በተመለከተ ከፌዴራሉ ህገ መንግስት ጀምሮ በሀገሪቱ ውስጥ ያሉ የተለያዩ ህጎች ብንመለከት ሙስሊም ሴት ተማሪዎች ከሃይማኖታቸው ግዴታ ያደረገባቸውን ልብስ ለብሰው ትምህርት እንዳይማሩ የሚከለክል ህግ የለም። ቢኖር እንኳን በሕገ መንግሥቱ አንቀጽ 27 የተደነገገው የሃይማኖት የእምነትና የአመለካከት ነጻነት መብት ጋር የሚጋጭ በመሆኑ እና የሕገ መንግሥቱ አንቀጽ 9 ንዑስ አንቀጽ 1 መሰረት የማንኛውም የመንግስት አካል ወይም ባለሥልጣን ውሳኔ ከሕገ መንግሥቱ ጋር የሚጋጭ ከሆነ ተፈጻሚነት አይኖረውም ይላል። በመሆኑም ሙስሊም ሴት ተማሪዎች ሃይማኖታቸው ግዴታ ያደረገባቸውን ልብስ ለብሰው መማር አይችሉም የሚል የባለሥልጣን የግል ውሳኔ ከሕገ መንግሥቱ ጋር በቀጥታ የሚጣረስ በመሆኑ ተፈጻሚነት ሊኖረው አይገባም። ነገር ግን ሕገ መንግስቱ በዚህ ልክ ግልጽ ሆኖ እያለ የትምህርት ሚኒስቴር እንደ ተቋምና ሚኒስትሩ በተለያየ ጊዜ በሚያደርጓቸው ንግግሮችና በሚሰጧቸው ማብራሪያዎች ሙስሊም ሴት ተማሪዎች ሃይማኖታቸው ግዴታ ያደረገባቸውን ሂጃብ የተሳሳተ ትርጉም ሲሰጡና ለብሰው መማር አይችሉም የሚል አንደምታ ያለው ንግግር ሲያደርጉ ይስተዋላል። ይህ ፈጽሞ ተቀባይነት የሌለው ህዝበ ሙስሊሙ እና የህዝበ ሙስሊሙ መሪ ተቋምን እያሳዘን ያለ ጉዳይ ነው። ትምህርት ሚኒስቴር በወቅቱን የሚመጥኑ የተለያዩ ትምህርት ጥራት ሊያመጡ የሚችሉ ጉዳዮች ላይ ማተኮር በሚጠበቅበት በዚህ ወሳኝ ወቅት በየጊዜው የሙስሊም ሴት ተማሪዎች ሂጃብ ጉዳይ ለምን አጀንዳ እንዲሆን እንደፈለገ እና የተፈለገ ውጤት ምን እንደሆነ መገመት አይሳለንም። ሙስሊም ሴት ተማሪዎች የሌላውን መብት ሳይነኩና በትምህርት ቤት ውስጥ ሊከሰቱ የሚችሉ የቅድመ ጥንቃቄ የደህንነት ጉዳዮች በሌሎች አማራጮች መከላከል እየተቻለ ሃይማኖታቸው ግዴታ ያደረገባቸውን ልብስ ለብሶ እንዳይማሩ መከልከሉ ህጋዊ ያልሆነና በምንም አመክንዮ ተቀባይነት ያለው አይደለም። በዚሁ ረገድ ሚኒስትሩን ጨምሮ አንዳንድ አካላት የፍትሬ ህገ መንግስት አንቀጽ 11 እና አንቀጽ 9 ንዑስ አንቀጽ 2 የሚረዱበት መንገድ ከድንጋጌዎቹ አውዱ ውጪ እና ከህገ መንግስቱ አጽላቂ ጉባኤ አባላት ሐሳብ እና ፍላጎት ውጪ በመሆኑ ተቀባይነት ያለው አይደለም። በመሆኑ የትምህርት ሚኒስቴር የሙስሊም ሴት ተማሪዎች አለባበስ በተመለከተ እየወሰደ ያለው እርምጃ እና የያዘው አቋም ከህዝበ ሙስሊሙ መሪ ተቋም ውይይት ያልተደረገበትና መግባባት ላይ ያልተደረሰበት በመሆኑ በእኛ በኩል አጥብቀን እንቃወመዋለን። ከዚህ ጋር በተያያዘ የትምህርት ሚኒስትር ሚኒስትሩ በሁለት ሶስተኛ ወር 2018 በአዳማ ከተማ በተካሄደው አገራዊ የትምህርት ጉባኤ ላይ በሂጃብም ሆነ በሰላፍ ጉዳይ ከመጅሊስ ኃላፊዎች ጋር መግባባት ላይ ተደርስቷል በሚል ያስተላለፉት ንግግር ከእውነት የራቀ እና እንደ መጅሊስ ከሚኒስትሩ ጋር የተግባባንበት ምንም አይነት ነገር እንደሌለ እየገለጽን በሚኒስትሩ በኩል ችን በሚመለከት ለተሰራጨው ሀሰተኛ መረጃ በግልጽ ማስተካከያ እንዲደረግ በጥብቅ እናሳስባለን። ሁለተኛ በአማራ ክልል ሙስሊም ተማሪዎች ግዕዝ በግዳጅ እንዲማሩ በትምህርት ቢሮ በኩል የተወሰነው ውሳኔ በተመለከተ የአማራ ክልል ትምህርት ቢሮ በክልሉ ውስጥ በሚገኙ ሁሉም የአንደኛ ደረጃ ትምህርት ቤቶች ከወላጆች እና ከህዝበ ሙስሊሙ መሪ ተቋም መጅሊስ ጋር በውይይት ሳይደረግበት ሙስሊም ተማሪዎች ያለፍላጎታቸው በግዳጅ ግዕዝ እንዲማሩ የወሰነው ውሳኔ መላው የክልሉ ህዝበ ሙስሊም እና በተለያየ እርከን ያሉ የክልሉ መጅሊስ ተቃውመውታል። ስለሆነም እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም የክልሉ ህዝብ ሙስሊምና መሪ ተቋሙ ያልተቀበለው ምክክር ያልተደረገበት እና ህፃናትን በግዳጅ ለማስተማር ሊያደርግ የሚችል ህግ መሰረት በሌለበት ግዕዝን በግዳጅ ለማስተማር ያሳለፈው ውሳኔ ክልሉ ያለበትን ውስብስብ ችግር በበለጠ የሚያባብስ እና ውጤቱም እጅግ በጣም አደገኛ ሊሆን የሚችል በመሆኑ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ውሳኔውን የምንቃወመው ሲሆን የክልሉ ትምህርት ቢሮ ውሳኔውን በድጋሚ እንዲያጤነው እና የእርምት እርምጃ እንዲወስድ እንጠይቃለን። የክልሉ ትምህርት ቢሮ ውሳኔ ከአገራዊ የትምህርት ፖሊሲውና ከአጠቃላይ የትምህርት አዋጁ ቁጥር 1368 ህዝባን 2016 አንቀጽ 28ና አንቀጽ 29 ጋር የሚጋጭ በመሆኑና ይህንን የማስቆም ሙሉ ኃላፊነትና ጉዳዩን በቀጥታ የሚመለከተው የትምህርት ሚኒስቴር በመሆኑ ትምህርት ሚኒስቴር በጉዳዩ ላይ ጣልቃ በመግባት ጉዳዩን እንዲያስቆመውና በሕግ የተጣለበትን ኃላፊነት እንዲወጣ እናሳስባለን ሶስተኛ የትግራይ ክልል ሙስሊም ተማሪዎች የእምነት አለባበስ ጉዳይ በተመለከተ በትግራይ ካሉ በትግራይ ክልል ያሉ ሴት ተማሪዎች በፌዴራሉ ሆነ በክልሉ ህገ መንግስት እንዲሁም በሌሎች የአገሪቱ ህጎች የተፈቀደላቸውን የእምነት አለባበስ ለብሰው የመማር መብታቸው ተጥሶ ላለፉት ሁለት አመታት ከትምህርት ገበታ ውጪ ሆኗል። ይህ ሁሉ ሲሆን ጉዳዩ በቀጥታ የሚመለከተው የትምህርት ሚኒስቴር ተማሪዎቹ ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም። ይልቁንም የክልሉ መጅሊስ የተማሪዎቹ ህገ መንግስታዊ መብታቸውን ለማስከበር በፍርድ ቤት ክስ አቅርበው ጉዳዩ እስከ ክልሉ ጠቅላይ ፍርድ ቤት ድረስ ደርሶ ፍርድ ቤቶቹ የተማሪዎቹ ሂጃብ ለብሰው የመማር መብት እንዳላቸው ውሳኔ ቢሰጡም የክልሉ መንግስት በፍርድ ቤቱ ውሳኔ ለመፈጸም አሻፈረኝ ብሎ ተማሪዎቹ እስከ እስካሁን ወደ ትምህርታቸው አልተመለሱ። በመሆኑም የክልሉ መንግስት በፍርድ ቤቶቹ ውሳኔ መሰረት ሙስሊም ተማሪዎች ሃይማኖታቸው ግዴታ ያደረገባቸውን ሂጃብ ለብሰው ማሩ እንዲያደርግና የፍርድ ቤቶቹ ውሳኔ እንዲፈጸም እየጠየቅን፣ የትምህርት ሚኒስቴርም ጉዳዩ በቀጥታ የሚመለከተ በመሆኑ በጉዳዩ ላይ ጣልቃ በመግባት ተማሪዎቹ ወደ ትምህርታቸው እንዲመለሱ እንዲያደርግና በህግ የተጣለበትን ኃላፊነት እንዲወጣ እናሳስባለን። በአጠቃላይ ከላይ የጠቀስናቸውን የሙስሊም ተማሪዎች አሳሳቢ ጉዳይ እንደ መንግሥት በዋናነት የትምህርት ሚኒስቴር በራሱ ከችግሩ እንዲላቀቅና ችግሩን ከስሩ እንዲፈታው እየጠየቅን የሴቶችና ማህበራዊ ጉዳይ ሚኒስቴርም ጉዳዩ በቀጥታ የሚመለከተው በመሆኑ በሕግ የተጣለበትን ኃላፊነት እንዲወጣ እናሳስባለን። ሌሎች የሚመለከታችሁ መንግስታዊም ሆነ መንግስታዊ ያልሆኑ ድርጅቶችም ጉዳዩ የሚመለከታችሁ በመሆኑ በዚሁ አጋጣሚ ጉዳዩን በልዩ ትኩረት እንድታዩትና የሰላም መደፍረስ እንዳያስከትል እናሳውቃለን። በመጨረሻ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጉዳዮቹን በቅርበት እየተከታተልናቸው የምንገኝ ሲሆን ከላይ ጠቀስናቸው ችግሮችን ጨምሮ ሌሎች የህዝበ ሙስሊሙ የሚመለከቱ ችግሮች ከስር መሰረታቸውን ለመፍታት እና ዘላቂ መፍትሄ ለማምጣት ይረዳ ዘንድ በዛሬው ዕለት ከተለያዩ ባለድርሻ አካላት ማለትም ከውለማ፣ ከህግ ምሁራን፣ ከማህበረሰብ፣ ከሴቶችና ወጣቶች እና ከሚዲያ ባለሙያዎች የተውጣጣ ኮሚቴ በማዋቀር ወደ ስራ እንዲገባ ያደረገን መሆኑን እናሳውቃለን። ህዳር 9 2018፣ አዲስ አበባ፣ ኢትዮጵያ።